ፍኖተ ጽድቅ ሊጠየቅ ነው። በዕለተ ስቅለት የተላለፈው ትምህርት ቪዲዮ በአስቸኳይ ከማኅበሩ ዩቱብ እንዲወርድ እንዲያደርግና በዕለቱ የተላለፈውን ትምህርት ሙሉ ቪዲዮ ቅጂ ለመመሪያው እንዲያቀርብ ጥብቅ መመሪያ ተሰጥቷል። ብፁዕ አቡነ ገብርኤል ያስተማሩት ሌላው የምን ፍቅና አስተምሮም ከአርብ በፊት ይህንን መረጃ ሁላችሁም አዳርሱ። እግዚአብሔርን ስታመሰግኑ፣ ስታገለግሉ፣ ክርስቶስን ስትሰብኩ ኢየሱስ ክርስቶስ የኃጢአት እና የሞት መድኃኒት ነው። ከሰማይ በታች ከምድር በላይ ከሱ ውጭ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። አሁን አስተሳሰባችንን መቀየር አለብን። ዲያቆን ያረጋል አበጋዝ በአንዶክስ በአንድ ለፍኖተጽድቅ የጠየቀው ጥያቄ ነው። ፍኖተጽድቅ የተባለው ምንድን ነው? እንግዲህ ሚዲያ ነው፣ አላቅም ተቋም ነው፣ ምንድን ነው? ግን ብዙ ሰዎች ላይ ፈተና እያመጣ ነው ይህን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው? ነው የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛም። መረጃው ለመላው ዓለም እንዲዳረስ የእናንተ ላይክ፣ ሼር ማድረግ በእጅግ አስፈላጊ ነው። የተወዳችሁ ቤተሰቦቻችን እንግዲህ ዛሬ በአዲስ መረጃ ነው የመጣሁት። እሱ ምንድን ነው? እጅግ አስቸኳይ ስለሆነ ሁላችሁም እስቲ ኦርቶዶክሳውያን ኦርቶዶክሳዊ ከሆናችሁ በግድ እስክንናገራችሁ አጠብቁ። ላይክ አድርጉ ሼር አድርጉ። መረጃ ማምጣት ቀላል አይደለም፣ በጣም ከባድ ፈትኖን ነው የምናመጣው። ያንን አምጥተን ነው ለእናንተ የምናጋራው። እናንተ ግን ላይክ ማድረግ እስኪ ከብዳችሁ? ለምን ትደርሳላችሁ? አዳርሱ። ብፁዕ አቡነ ገብርኤል ካስተማሩት አስተምሮ ከቤዛነት ባሻገር ሌላ አስተምሮቶችን አስተምረዋል። ስለዚህ የመረጃ ከአርብ በፊት ለሲኖዶሱ መድረስ አለበት። ምክንያቱም ቋሚ ሲኖሮ ስለጠራ ማለት እሱን አስደምጣችኋል። እባካችሁ ሼር አድር ላይ ከ ወደ መረጃችን ነበር መንፈስ ቅዱስ አሐዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስ ታለም ቅዱስ ስላሴ ክብር ምስጋና ይድረሰው። እናቱ እናታችን በቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳ እንደየማድረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ክርስቶስ ተንሥአ እሙታን በዓቢይ ሃይል ወስልጣን አሰሮ ለሰይጣን አግዐዞ ለአዳም ሰላም። እሚዘይስ ከሆነ ፍሳው ሰላም የክርስቶስ ሰላም እና ጸጋ ከሁላችሁ ጋር ይሁን። ውድና ክቡራት ቤተሰቦች ዛሬ እንግዲህ ልቆጣ ነው። ምንም ምርጫ የለኝ። ላይክ አድርጉ። ከ1200 ላይክ በላይ ይለፍ ስ ኦርቶዶክስ ያን በሺ ቤት ነው የምታዩት ሁላችሁም፣ ግን ላይክ አታደርጉ። አሁን የማቀርብላችሁ መረጃ ብፁዕነታቸው ብፁዕ አቡነ ገብርኤል በዛ በፍኖተ ጽድቅ አዳራሽ ውስጥ ካስተማሩት ከቤዛነት ባሻገር ሌላ የሆነ አስተምሮቶችን ተመልክተናል። ስለዚህ ይሄ ጥያቄ አሁን የምናቀርብላችሁ ከሲኖዶሱ ስብሰባ በፊት ሊቀረብ የሚገባው ጥያቄ ነው። ምክንያቱም አሁን ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ላይ ያልሆነ የስህተት አስተምህሮቶችን የተመለከትን ስለሆነ እንደ ቤተ ክርስቲያን ልጅነታችን ድምፅ ልንሆን ይገባል። እናንተስ ምን ታደርጋላችሁ? እኔ ቪዲዮ መጣው፣ እናንተ ግን ሼርና ላይክ በማድረግ ትብብራችሁን ታሳኛላችሁ። እሱን መለስ ብዬ ማሳያችሁ ይሆናል። የፍርጽ ጉዳይ ግን እስቲ ዲያቆን ዲያቆን ያረጋል አበጋዝ በአንድ ወቅት እንዲህ ሲል የተናገረውን ላስደምጣችሁ። ፍኖተ ጽድቅ ተስፋ ነው ስጋት ነው? ፍኖተ ጽድቅ የተባለው ምንድን ነው እንግዲህ፣ ሚዲያ ነው አላውቅም፣ ተቋም ነው ምንድን ነው፣ ግን ብዙ ሰዎች ላይ ፈተና እያመጣ ነው። ይህን መርሳት የለብንም። እኔ ይሄ ቻሌንጅ፣ ይሄ ፈታኝነት መቼ ነው የሚያቆመው ነው። እና ፍኖተ ጽድቅ አሁን ወደፊት ተስፋ ሆኖ ነው የሚቀጥለው ወይስ ስጋት ነው ለሰዎች ለብዙ ሰዎች ስጋት፣ ጭንቀት፣ ኮንሰርን ጉዳይ ሆኖ ነው የሚቀጥለው ወይስ ሰው ልቡ ርፍ ብሎ አምኖ የሚሰማው ነው? መቼም ለህዝባችን ስጋት ጭንቀት የሚያንሰው ሰው አይመስለኝም። በቂ አለ። ፍኖ ተጨማሪ ስጋት ነው ወይ አሁን የሚሆነው? የሚጠራጠሩ የሚጨነቁ ብዙ ብዙ ሰዎች አሉ። ብዙ ሰው ፍኖተ ጽድቅ ሲባል ውዝግብ ምንድን ነው ያለየለት ነው ኦርቶዶክሳዊ ነው አይደለም የሚል ብዙ ውዝግብ አለ። ይሄ ይጠራል ወይ ነው አሁን ወንድማችን ጸጋይ በጣም ብዙ ነገር ታደርጋለህ፣ ግን ይሄ አንዲት ነፍስ ከማግኘት ከማጣት ጋር የሚነፃፀር አይመስለኝም። ምንም የክርስቶስ የሞተለትን ምንም አይነት ሚሊየን ቢሊየን ቢሰጠው ዋጋ ሚዛኑ እንደማይሆን ይታወቃል። ይቅርታ ቁጭ በል አቆምኩ። በጣም ይቅርታ። እና የፍኖተ ጽድቅ ጉዳይ በጣም አሳሳቢ ነው። አሁንም ወደፊት የሚሠራው ስራ ያን ስጋትነቱን የሚፈታ ካልሆነ በጣም አስቸጋሪ ነው የሚሆነው። ወንድማችን ጸጋዬ እባክህ ከዚህ በኋላ ቤተክርስቲያን ያለው ችግር ያለው አወዛጋቢና የሚያሳቀቅ ነገር ይበቃል። ስለዚህ ፍኖተ ጽድቅ ተጨማሪ አሳቃቂ እንዳይሆን እኔ ተማጽኖም እንደው ማቀርበው ዛሬ። ስለዚህ ወንድማችን ጸጋዬ እኔ ብታደርግ ብዬ ማስበው አንደኛ ፎከስ ብታደርግ አንተ ወይ ይሄ ድርጅቱ ስራው ኢንቨስትመንቱ ላይ ያተኩር። እሱ በጣም ትልቅ አገልግሎት ነው። ይህን ሁሉ ድጋፍ የምታደርገው ስራ ቢኖር ገንዘብ ቢኖር ነው። አንድ ሰው ሁሉ ሊሆን አይችልም። ስለዚህ እዛ ላይ እኔ ፎከስ ብታደርግ ፍኖተጽድቅ አሳሳቢ ትኩረት የሚፈልግ ነገ ወደ መልካምም ሚዲያ አድርጎ ብዙ ሊሰራ የሚችል አለዛ ደግሞ ሌላም አደጋ ሊያመጣ እንደሚችል ሆኖ ነው ነው የሚሰማኝ ወንድማችን ጸጋዬ ማነሳልህ እንዲህ እኔ እንደዚህ ሰፊ ጉባኤ ይሆናል ብዬ አላሰብኩም ነበር። እንዲህ አይነት ነገሮች በጥቂት እንትን ቢሆኑ ጥሩ ነበር፣ ግን ጉዳዩ ጉባኤ ላይ ስለወጣ መልካም ድርጊቶች ኦፍሴት አይደራረጉም። አንዳንዴ ለገዳማት ለአገረ ስብከቶች ይሄ በጣም ስቱመች የምታደርገው ጥሩ ነው፣ ግን ይሄ በሚዲያ የሚተላለፈው ትምህርት ዝማሬ፣ ያ እዛ ውስጥ ያለው ነገር ኦርቶዶክሳዊ የመሆን ችግር ካለበት ያ መልካም ስራው ያን አያጠፋፋውም። ፍራክሽን አይደለም ሂሳብ አይደለም መንፈሳዊ አገልግሎት ስለዚህ አንዳንዴ ብዙ ችግር ራሳችንን እንዳናይ የሚያደርጉን ነገሮች፣ በተለይ ትንሽ ሳንቲም ሀብት ሲኖር ሀብቱ ይሰጣል፣ ገንዘቡ አመስጋኝ ደግሞ አይጠፋም። ስለዚህ እነዛ የሚያመሰግኑን ሰዎች ራሳችንን እንዳናይ ማንነታችንን እንዳንረዳ ይሸፍኑና ስንሄድ እነዛ ቅዱስ ነው የሚሉን አንተማ በቃ ምንቀራ አይነት እነዛ ያ አይደለም ኦፍሴት አይደራረግም። ጥሩ ጥሩ ነው ጌታ እንዳለ ይህን ሳትተው እንዳለ፣ ግን በፍኖተ ጽድቅ ላይ ያለው ስጋት በጣም አሳሳቢ ነው። በቃ ይህ ቀልብጭ ያለ ዲያቆን ያደርጋል በጋዝ ከአንድ አመት በፊት ነው ይህንን መረጃ የሰሩት ያቀረቡት ማለት ነው። በዛው በፍኖተ ጽድቅ አዳራሽ ብፁዕ አቡነ ገድጎዱን ጨምሮ ሊቃነ ጳጳሳት በተገኙበት የሃይማኖት ተቋማት ጉባኤ ኃላፊም በተገኘበት ሌሎችም ቀሽስታ ጋር ጨምሮ ማለት ነው፣ ሌሎችም በተገኙበት በቀጥታ እውነቱን እውነት ብሎ የተናገረው ተስፋ ነው፣ ስጋት ነው ከአመት በፊት የተናገረው ስጋት አለኝ የሚለው ሳቤ የዲያቆን ያረጋል ከአመት በኋላ ብቅ አለ። እንደምናስታውሳው በጣም ፍኑተ ጽድቅ የማያውቀው ኦርቶዶክስ ያለን እኔ እንደውም እንኳን ከተማ ላይ ያለ ገጠር ላይ ምንም ቴሌቪዥን ምና የሌለው ሰው ላይ ፍኑተ ጽድቅ የሚለውን ስሚያቅ ይመስለኛል። ከስጋት አንጻር ማለት ቤተ ክርስቲያን ውስጥ ሆኖ መስጋትን ማለት በጣም በጣም ከባድ የሆነን ድርጅት መፍራት ማለት ነው። ኦርቶዶክስ ነው እንላለን፣ ግን ደግሞ ኦርቶዶክሳዊ ያልሆኑ ነገሮችን ከአሁን አሁን ካሁን አሁን ካሁን አስተላለፈ ብለን ስጋት ውስጥ የምንወድቅበት ማለት ምን አይነት ከባድ እንደሆነ አስቡት። እነ መንክር ሚዲያ የዘገቡትን ደግሞ በአንድ ወቅት ያለው ነገር ሲላሳያቸው እዛው ሰሞኑን እዛ አካባቢ ላይ የነበረውን እውነቱ ይሄ ነው። ይቅርታ እርግልኝና እኔ አሁን ፍኖተ ጽድቅ አሁን ባለበት አቋሙ ፍኖተ ጽድቅ አሁን ባለበት ጉዞ አደለም፣ አቡነ ፊልጶስ አደለም፣ ቄስ በላይ አደለም፣ ሌላም ጳጳስ ሲኖዶሱ ልክ ነው ብሎ ቢወስን አልቀበልም። አሁን ባለበት አቋም ማለት ነው። ምክንያቱም ትናንትና እነበጋሻው ታድሶ እንቅስቃሴ እያራመዱ ነው፣ እንደዚህ እያደረጉ ነው፣ እንዲህ እያደረጉ ነው ብለው የተለያዩ ወንድሞች መረጃ ሲያወጡ እነበጋሻውን የሚደግፉ እኮ ጳጳሳት ነበሩ። ልክ ነበሩ ማለት ነው። ሲወጡ እኮ እነበጋሻ የከፋቸው ጳጳሳት ነበሩ። የወንጌል ገበሬዎች እኮ ወጡ ለው የከፋቸው ጳጳሳት ነበሩ። ስለዚህ የሆነ ጳጳስ የሆነ ቦታ ላይ ተገኘ ማለት ለሃይማኖቴ ማረጋገጫ አይደለም። ያ ጳጳስ ማን ነው? ምን አይነት አመለካከት አለው? ዛሬ እንዲ ቤተክርስቲያን ሶስት ቀን ጥቁር የለበሰችው በጳጳስ አይደለም እንደ ምክንያቱ እኮ ጳጳስ ነው። መቼም እንደኔ ያለው ችግር ፈጥሮ አይደለም፣ ወይንም እንዳንተ ያለው ችግር ፈጥሮ አይደለም። አንድ ጳጳስ ነው የተባለ እኮ ነው፣ በዘር ውስጥ ገብቶ ያልተገባ ነገር ስላደረገ ነው። ቤተክርስቲያኒቱ በህይወቷ አድርጋው ማታውቀውን ጥቁር ለብሷ ምመኑ ጥቁር ለብሶ ሲያለቅስ የነበረው በባ ነው፣ በጳጳስ ነው። ታዲያ እዚህ ጋ በጳጳስ ቤተክርስቲያኒቱ ከደማች፣ እዛ ጋ በጳጳስ ፍኖተ ጽድቅ እንዴት ትክክል ነው ብለን ማረጋገጫ? በፍጹም ሊሆን አይችልም። ሊሆን የሚችለው ሲኖዶስም ሆነ ጳጳስም ሄዶ እዛ ቦታ ላይ ጥሩ ነው መጥፎ ነው ስላለ ሳይሆን ቤተክርስቲያኒቱ ያስቀመጠችው አስተምረዋል፣ ያስቀመጠችው ዶግማ፣ ቀኖና፣ ትውፊት፣ ስርዓት አለ ከዛ ስርዓት ውጭ ያፈነገጠ ጳጳስም ሆነ ድርጅትም ምንም ሆነ ኖ ትለዋለ። ለምን የተቀመጠ ህግ አለ። ለምሳሌ በህገ መንግስቱ እንኳን ብንሄድ ጠቅላይ ሚኒስትሩ የተሰጠው ህግ እንትናለ ከእስከ ተብሎ የተቀመጠለት፣ የክልሎች እንደዛው፣ የሌላውም እንደዛው ሁሉም የተቀመጠለታል። ከዛ ካለፈ በተቀመጠው ህግ መሰረት ይጠይቃል። ተጠይቀውም አይተናለ። የጊዜ ጉዳይ ነው። ስለዚህ የሆነ አካል የሆነ ቦታ ላይ ስለሄደ ለእኛ ትክክል ነው የሚል ማረጋገጫ ሊሆነን አይችልም። ይህንን የሚመለከቱ ሰዎች ሊያረጋግጡ ወይም ሊይዙት የሚገባው አቡነ ፊልጶስም ሆኖ አቡነ ሌላም ቄስ ማንም እዛ ቦታ ላይ ሂዶ ለፍኖተጽድቅ ምስክርነት ስለሰጠ ፍኖተጽድቅን ትክክል ሊያደርገው አይችልም። እዛ ጋር ሄዶ ምስክርነት የሰጠው ጳጳስ ማን ነው? በፍኖተጽድቅ ላይስ ምን አይነት ጥናት አድርጓል? ምን አይነትስ ዋጋ ከፍሏል። ዋጋ ለመክፈልስ ለማስተካከልስ የተባለውን ነው ስህተት ለማረም ምን አይነት ደረጃ ላይ ደርሷል የሚለው እና ፍኖተጽድቅ ደግሞ ራሱን ቀይሮ በተግባር የመታየቱ ጉዳይ ነው ሊሰምርበት የሚገባው እንጂ የሆነ ሰው ገንዘብ ስለተከፈለው ሄዶ የሆነ ነገር ስለተናገረ ተስፋ መቁረጥ የለብንም። ለምን መሰለ፣ ይህን ማነሳው ምናልባት አንተ ለጠይቅ አምጥቼ የማወራው ውስጤ ስላለ ነው። አንተ ጋር ያለው ስሜት ሌሎች ላይ አይቻሉ። እኔ የማውቃቸው ጓደኞቼ ቲክቶክና ቆም በቃን የሚል ደረጃ ላይ እስከመድረስ የደረሱት አንተን የጎዳ ስሜት እነሱ ጋም ስለጎዳቸው ነው። እነሱ እዚህ ጋር መከራቸውን ይበላሉ፣ በዛ ጋር ደግሞ ቤተክርስቲያኒቱ ጳጳስ የተባለ ደግሞ ሄዶ ምስክርነት ይሰጣል። ይሄ ምንድነው? በዓላማ መጽናት አለብህ። ማንም እኔ ፓትርያርኩ እኮ የሄደው ፍኖተ ጽድቅ እንደ ስሙ የጽድቅ መንገድ እየሰራ ነው ቢሉኝ አልቀበለው። አሁን ባልበቀው እምቀበለው ፍኖተ ጽድቅ በተግባር የጽድቅ መንገድ መስፈስ ይጀምር ብቻ። ይሄን ካልሰራ ግን መቼም አልቀበለው። የሆነ አካል እኛ የምንወደው እኛ የምናከብራቸው ዘማሪዎች ሄደዋል አይደለ? ለምን እነ ቲዲ ሄደዋል፣ እነ ሉል ሰገድ ሄደዋል፣ ሌሎቹም ሄደዋል። የምንወዳቸው አገልጋዮች ናቸው ስለሄዱኮ እነሱ ስላገለገሉ ትክክል ነው ብለን አልተቀበልንም። ለምን እነሱ የሚሄዳቸው ጉዳይ ሳይሆን ፍኖተጽድቅ እያረመደ ያለው ሀሳብ ትክክል ስላሉ ነው። ስለዚህ የሆነ አካል ሄዶ የሆነ ነገር ስላለ ተስፋ የምንቆርጥበት አይደለም። የፍኖተጽድቅ ጉዳይ ምንም የሚያሻማር አሁንም አረገበም ወደፊት የሚረግብ አይመስለኝም። እስከ መጨረሻ ልባት ካልተሰጠው ማለት እና በርካታ ኦርቶዶክስያን ነው በዚህ በፍኖተጽድቅ ጉዳይ ላይ የተሰሩ ያሉት እስኪ እንካተላቸው ፍሎተ ውድቅ ይላል በቃ የተመሰረተበት ዋነኛው አላማ ቤተክርስቲያንን ለመበጥበጥ ብቻ ለማፈራረስ ስርዓቷን አስተምሮቷን ሁሉ ለመበጥበጥ ነው። የዛሬ አንድ አመት ይሁን ሁለት አመትም እንደዚሁ ስንቃወመው ነበረ። እዛ ቤት የሚዘመሩ መዝሙሮች አንዱም መዝሙር ኦርቶዶክስ ለዘ የለውም። ይሄ መሳሪያ ተጫዋቾቹን ጀምሮ በሙዚቃ ነው የሚያስመስሉት። ሶሎ ምናምን ያረጋሉ ምናምን ከዛ ባለፈውም እንግዲህ ከዛ ሁሉ ነገር በኋላ ይቅርታ ብሎ ምናምን ምናምን ብፁዕ አቡነ ማቲያስ አባታችንን ሁሉ ጠርቶ ሌሎች አባቶችንም ጠርቶ እያበላ ሆኖ በዚህ ገብቶ ሲቅለሰለስ ምንም አልተመቸኝም። ማርያምን በግልጽ ነው የማወራችሁ። ያወራኋቸው ሰዎች አሉ በቃ ምንም አልተመቸኝም ነው የምላችሁ። ግን ደግሞ በቃ ያኔም ስንቃወመው የነበሩ ልጆች አሁን ላይ አባቶችም ስለጠራ ምናምን ሄደው ፕሮግራሙ ላይ ተካፍለው ነበር። ይሄ ቀን እንደሚመጣ አውቅ ነበር። ሰውየው የሚችለውን ሁሉ አቅሙን ሁሉ ነው የሚጠቀመው፣ ቤተክርስቲያንን ለማፈራረስ ኦርቶዶክስን ለመበጥበጥ ማለት ነው። አርፈለምን ለምን ቀለምህን አትሸጥም? ሮቶን አትሸጥም? እንዴ ወይስ እየተከፈለ ነው? ቤተክርስቲያኗን ለማፈራረስ አስተምሮቷን ለማበላሸት ተከፍሎ ነው የምትሰራው። በእርግጠኝነት እንደዛ ነው የሚሆነው። ከዛ የሆኑ የሆኑ አባቶችን ደግሞ በብር ይደልል እና ያው ሰው አይደሉ እነሱም ያልተገባ አስተምሮ ደግሞ እንዲያስተምሩ ቤተክርስቲያኗን እንዲጻረሩ ደግሞ ያደርጋቸዋል። ታዲያ ዲያቆን ሄኖክ ኃይሌ አንጀቴን የሚያርስ ጽሑፍ ደግሞ እሱ አሰፈረ ማለት ነው። በቃ እርከት ያልኩበት ማለት ገብታችሁ ፌስቡክ ፔጁ ላይ ማንበብ ትችላላችሁ። በቃ በቂ የሆነ መልስ ነው የሰጠው። ከዚህ በኋላ ግን ማለት ነው ከዚህ በኋላ ይሄ ሰውዬ አሁንም ተቅለስልሶ እንደገና ወደ ቤተ ክርስቲያን የሚመለስ ከሆነ የእሱ ችግር አይደለም፣ የዚህ ሰውዬ ችግር አይደለም። በቃ የራሳችን ችግር ነው። ሁለቴ ሶስቴ እንደዚህ ሞክሮን አሁንም ደግሞ እንደለመደው ቅልስልስ ብሎ ምናምን አሁንም ሌላ እቅድ ይዞ ነው የሚመጣው። በቃ አያስፈልግም። ይሄን ሰውዬ በቃ ተነቃቆ ተባነነ። እሱ ገገማ ስለሆነ ነው ዓይኑን በጨው እያጠበ ድጋሚ የሚመጣው። ተባነነ፣ በቃ ፍኖተ ውድቅ ተባነነ። በቃ እዛ የምትሰራ እንግዲህ የዋና ጋዜጠኛ የተባለችው ኮመንት የምታደርገውን እዚህ ጋር አሳያቸዋለሁ። ከፈለጋችሁ ፕሮቴስታንቶች ፖስት የሚያረጉት ካታች ኮመንት ሄዳ ህብረት ታደርጋለች። እኔ ከፕሮቴስታንቶች ጋር ችግር ነው፣ የራሳቸው ነው፣ መብታቸው ነው። ቤተክርስቲያንን ሲነኳት ነው እኔ ችግር የሚኖርብኝ። ሁሉም በያመነበት መኖር ይችላል። ግን ደግሞ ትልቁ አላማቸው እነሱ ይህችን ቤተክርስቲያን ማፈራረስ ሆነ። ይሄ እኮ ነው የሚያስጠላው። ስለዚህ ፍኖተ ውድቅ ተባነነብህ። በቃ አንተ ፋራ ነህና አይንህን በጨው እያጠብክ ድጌ እየመጣ ድጌ እየመጣ እንዴ! ኧረ በእናትህ ትሆን እንግዲህ ቅዱስ ሲኖዶሱም እዚህ ሰውዬ ላይ ጠንከር ያለ እርምጃ ወስዶ ኦርቶዶክስ እንዳልሆነ ታድሶ ጴንጤ እንደሆነ ይፋ ማድረግ አለበት። እንዴ ሃይማኖት፣ የሚመራው የሌሎችን ሃይማኖት ለማፈራረስ ምናምን በሚደረግ ሴራ ነው እንዴ? አረ እንደዛ እኮ ቤተ ክርስቲያን እንደዛ ኖራ አታውቅም። ካመንክ፣ ከገባ፣ እውነቱን ከተረዳህ ብቻ ነው ወደ ቤተ ክርስቲያን አስገድዳ የምታመጣው ሰው የለም። ሴራ አሲራ፣ ዋሽታ፣ ጭበርብራ፣ ምናምን እንደዚህ በዚህ ደረጃ በገንዘብ መድባ ምናምን ወደ ራሷ የምትሰበሰበው ምእመን የለም። በግድ በአደባባይ ሰው ሰራሽ ነው ሃይማኖታችን፣ መንፈሳዊ ወይም ደግሞ ከአምላክ ጋር የተያያዘ አይደለም አላችሁ። እስማ የፍኖተ ጽድቅ ጉዳይ ማባሪያ የለውም። አሁንም ድረስ ሲኖዶሱ ትኩረት ሰጥቶት ውሳኔ አስተላልፎበት እስከ መጨረሻ እንዲዘጋ የማያደርግ ከሆነ በቀጣይም አመት ከዛም በኋላ በሚመጡ አመታት ይህ ፍኖተ ጽድቅ መልክ የቀያየረ ጳጳስ የቀያየረ፣ መምር የቀያየረ፣ ሰባኪ የቀያየረ፣ ዘማሪ የቀያየረ የሆነ ስራውን ምናምን የቀያየረ መጥቶ የነዛ የነዛ እንክርዳድ ነው። ቤተ ክርስቲያን የተዋለ ስንዴው ላይ እንክርዳድ ነው የሚሆን። ከዚህ ሳይቃጠል በቅጠል ነው ነው። አላለቀም የፍኖተ ጽድቅ ጉዳይ። የጳጳሱንም ነገር አሳያቸዋለሁ ብያለሁ። አሁንም አላባራም እንካተል ፍኖተ ጽድቅ ጠቅላላ ማህበር አስቸኳይ ማብራሪያ እንዲሰጥ ጥብቅ መመሪያ ተላለፈ። መመሪያው ለፍኖተ ጽድቅ ጠቅላላ ማህበር በጻፈው ደብዳቤ ማህበሩ ከተቋቋመበት ዓላማ ውጭ ርቱዕ እምነትን ከስነ ምግባር ጋር ይዞ የሚኖረውን ህዝበ ክርስቲያን ያሳዘነ፣ እናት ቅድስት ቤተ ክርስቲያናችንን ለጠላት መሳለቂያ እንድትሆን ያደረገ፣ ከቤተ ክርስቲያናችን አስተምሮ ጋር የሚቃረን እመቤታችን ቤዛ አይደለችም የሚል ጤናማ ያልሆነ ትምህርት ሚያዝያ 10 2017 ዓ ም በማኅበሩ ሚዲያ ያስተላለፉትን እንደተመለከተ ገልጾ የማህበራት ምዝገባ ክትትልና ቁጥጥር መምሪያ በቅዱስ ሲኖዶሱ ምለተ ጉባኤ ጸድቆ በተሰጠው ደንብ መሰረት በማህበራት መንፈሳዊ እንቅስቃሴ ዙሪያ ጥያቄ የሚያስነሱ ጉዳዮች ሲፈጠሩ ተገቢውን ክትትልና አስፈላጊውን እርምት የመስጠት ኃላፊነት ያለበት በመሆኑ በደብዳቤው ለተጠቀሱ አምስት ነጥቦችን በማህበሩ በኩል አስቸኳይ ምላሽ እንዲሰጥባቸው በጥብቅ አሳስበዋል። መመሪያው በጻፈው ደብዳቤ ላይም በዕለተ ስቅለት የተላለፈው ትምህርት ቪዲዮ በአስቸኳይ ከማህበሩ ዩቱብ እንዲወርድ እንዲያደርግ እና በዕለቱ የተላለፈውን ትምህርት ሙሉ ቪዲዮ ቅጂ ለመመሪያው እንዲያቀርብ ጥብቅ መመሪያ ተሰጥቷል። ሁልጊዜ እንደዚህ አይነት ጠቃሚ መረጃ እንዲደርሳችሁ ፎሎ ማድረጋችሁን እንዳትረሱ። ፍኖተ ጽድቅ ምኑም የማይታወቅ የሚያጋባ ነው አሁን በስተመጨረሻ እንግዲህ በአጠቃላይ በብፁዕ አቡነ ዲዮስቆሮስ አማካኝነት ያ ቪዲዮ እንዲያጠፋ አንደኛ ሁለተኛ ላቀረበው ቪዲዮ ደግሞ እንዲጠየቅ ውሳኔ ተላልፎበታል ስለዚህ ፍኖተ ጽድቅ አሁን አደጋ ላይ ነው አሁን አደጋ ላይ ነው ግን ሸከር ማለት አለበት ነው ረገጥ ማድረግ አለብን ረገጥ ማድረግ አለብን የብፁዕ አቡነ ገብርኤልን እንግዲህ አርብ ዕለት እንዲጠሩ መደረጉ ይታወሳልና እሱን ማብረቅ ውሳኔ ዘገበውን ዘገባ አላሳያችሁ ቋሚ ሲኖዶስ ብፁዕ አቡነ ገብርኤል በዕለተ ዓርብ የስቅለት በዓል ምክንያት በማድረግ በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በተመለከተ ዛሬ ማለዳ በአካሄደው መደበኛ ስብሰባ ውይይት አድርጓል። በብፁዕነታቸው የተላለፈው ትምህርት ዝርዝር ሁኔታውን በመመርመር ውሳኔ ለማስተላለፍ ይቻል ዘንድም ሁሉም የቋሚ ሲኖዶስ አባላት በምላት በተገኙበት ቀጠሮ መያዙ ተገልጿል። በተያያዘ ዜናም በሮም ካቶሊክ ቤተክርስቲያን መሪ በሆኑት በብፁዕ ወቅዱስ ፖፕ ፍራንሲስ ሥርዓተ ቀብር ላይ ብፁዕ አቡነ ዲዮናሲዮስ፣ ብፁዕ አቡነ ሪያቆስ ዘአውሮፓ ቤተክርስቲያናችንን በመወከል እንደሚገኙም ተወስኗል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያ ነው። በመንፈሳዊና በስጋዊ ህይወታችሁ ቅድስት ቤተ ክርስቲያንን የሚያስከብሩ ተግባራት ልትፈጽሙ ይገባል ሲሉ ብፁዕ ወቅዱስ አቡነ ማትያስ አሳሰቡ። አቡነ ገብርኤል አሁን ይሄን ቪዲዮ ነው እንድታዩል የሚፈልገው። ላይክ አድርጉ፣ ሼር አድርጉ ስላችሁ በጣም ይሄን እንድትመለከቱልኝ ስለመፈልግ ነው። አርብ ነው እየጠራው እንዳደመጥ ነው። አርብ ከመድረሱ በፊት ሊደመጥ የሚገባው ስተት የሆኑ አስተምሮቶች፣ የብፁዕ አቡነ ገብርኤል የስተት አስተምሮቶች ተከታትለ እንመለስ። ረዘም ይላል፣ ግን ደግሞ እጅግ ጥብቅና አስቸኳይ ነው።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 ለማገልገል ወደፊት ለመውሰድ እግዚአብሔር እኮ የሚለው ለዘመጽሐብ እያይ ሰንደወ ያበጽ ወደ እኔ የመጣውን ወደ ውጭ አላወጣውም ነው የሚለው። እና ይህ ቀሪ ዘመናችን ወንጌልን በስፋት የምንሰፍክበት ነው። አሁን ልጆቻችሁ ምንም ያው ይገባቸዋል። ትናንትና እና ጎነተግር ሃይማኖት በሰበኩት ታላላቅ አዋቂ ሊቃውንት በሰበኩት ዛሬ እኛ መቁራራት አንችልም። ወንጌል የከተማ ስብከት ሆኗል። ይህ ሃይማኖትም ከአራት ኪሎ ወይ ደግሞ ከአዲስ አበባ መውጣት ተስኖታል። ቤተክርስቲያናችን ከእግር እየሞተች ነው። ሞት የሚጀምረው ከእግር ነው ይላሉ ልምዱ ያላቸው ሰዎች እና ገጠር ላሉትም መድረስ አለብን፣ መስበክ አለብን። የቤተክርስቲያን ሕልውና ወንጌል ነው። ቤተክርስቲያን ሕልውናዋን የምታስጠብቀው ትልቁ መሳሪያ የጌታችን የአምላካችን ኢየሱስ ክርስቶስን ቅዱስ ወንጌልን በመስበክ እንጂ ሌላ ሌላ ምንም አጀንዳ ያላትም ተቀዳሚ ተልኳ ወንጌል ነውና የሰጠንን ጌታ ዳዊት ልበ አምላክ ነው። ደግ ነው። መልካም ነው። የእምነት ሰው ነው። በጣም ዳዊት ምንም ነገር አይወጣለትም። እምነቱ ፍጹም ነው። ነገር ግን ያ ልበ አምላክ ተብሎ ብዙ የተባለለትና የተዘመረለት ዳዊት በሚሞትበት ሰዓት አንደኛ እንደኛ መጽሐፈ ነገሥት ምዕራፍ ሦስት ላይ ስታዩ ምናለው አለው ልጅ ሰለሞን ልጅ ሰውን ጥበበኛ ሁን፣ አዋቂ ሁን፣ በእግዚአብሔር መንገድ ሂድ ብሎ ከመከረ በኋላ ይሄ ኢዮአብ ያደረገኝን ታውቃለህ። አያችሁት? የፍጡር ጭካኔ ኢዮአብ ያደረገኝን ታውቃለህ። ሽበቱን በሰላም ወደ መቃብር አታውርደው፣ አንተ እንደ ጥበብ ያድርግበት፣ ግደለው ነው መልአከ ሞት አንዣቦበት እ የገሌን ግደለው ይባላል አይባልም። ዳዊት ግን ምንም ቢሆን ፍጹም አይደለምና ለልጁ ግድያን አስተምሮ ነው ግደል ብሎ ነው የሞተው። በቀኙ የተሰቀለው ፈያታዊ ዜማን ታስታውሱታላችሁ። ፈያታዊ ዜማን ሉቃስ 23 ቁጥር 39 ላይ ያለው ተዘከርን እግዚኦ አመ ትመጽእ በመንግሥትከ። በጣም ነው የሚወደው ይሄን ሰው። እኛ በእንደዚህ አይነት መከራ ተይዘን ሳለን በውኑ እግዚአብሔርን አትፈራው ምን? እኔና እናንተ የሚገባን እንቅጣት ተቀብለናል። ይህ ግን እኮ ኃጢአት የለበትም። ማን ገለጸለት? ማን ነው ልቡን ያበራው? ማን ነው አይኑን ያበራው? ሌላ ነገር አይደለም። ሰማዋ አባት የሚያደርጉትን አያውቁምና ይቅር በላቸው የሚለው ቃል ሌላውን እንድርሰት ተረተውት። ፍጡር ቤዛ መሆን አይችልም። ይግባችሁ፣ ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችን፣ ቤዛ ልጇ ነው። አትደንግቱ የምናስረክበው ዛሬም ኦሪት ላይ ተቸክለው የቀሩ በጽድቄ በገድሌ በትሩፋቴ ድኛለሁ ብለው እንደ ኩራት የሚናገሩ የእግዚአብሔር ልጅ ደም የነስ የዘጉና አዎ የዘነጉና የረሱ ብዙዎች አሉ። ይህንን ታላቁን የሰባ ግብዣ ከዚህ መመገብ ያቃታቸው ልጅ ኢየሱስ ክርስቶስ አስታራቂያችን ነው አስታራቂ ነው ከሱ ውጭ አስታራቂ የለም አይደል ብርቃወር አይደል ለሀብት ሃይማኖታችናት የእኛ ስጉት አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የተፈረደ የፈረደበት ሮሜ 834 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ አባት እስራኤል ሎሙስ መበዘያ አምሩ ይገብሩ አባቶይ፣ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እንግዲህ ውድና ክብራት ቤተሰቦች በጣም በጣም ከባድ ነው። ከአንድ ስብከት ነው በነገራችን ላይ የወጣው። ምናልባት አንዱ ብቻ ነው ቀደም ብሎ የነበረው እንጂ አብዛኛዎቹ በዚህ በፍኖተ ጽድቅ ላይ በተሰበከው ስብከት ሲወጡ የስህተት ኦርቶዶክሳዊ ያልሆኑ ኦርቶዶክስ ኦርቶዶክስ የማይሸቱ በጣም የሚከብዱ የስህተት የምን ፍቅርና ብንል ማገድን የማይሆን አስተምሮቶችን ነው ያስተማሩት። ለዚህ ነው ቅዱስ ሲኖዶስ አስቸኳይ የሆነ ስብሰባ የጠራው። የርሰ ሊቃውንት አባ ገብረ ኪዳንን በጠዋቱ መረጃችን የዲያቆን ሄኖክ ሀይሌንም ጨምረን የምናስተላልፍላችሁ እንደሚሆን ከወዲሁ ለመግለጥ እንወዳለን። ውድና ክብራት ቤተሰቦች ባካችሁ ቢያንስ ከአንድ ከ200 በላይ ላይኮች ያስፈልጉታል። ቪዲዮ በምንነቅበት ሰዓት ሁላችሁም ላይክ በማድረግ ጀምሩ። በቃ እውነተኛ መረጃ ነው ማቀርብላችሁ። ቪዲዮ አስደግፌ ማስረጃ አስደግፌ እኔ ፊት ለፊት ቀርቤ ነው እያቀረብኩላችሁ ያለሁት። ስትመለከቱ ላይክ በማድረግ ብቻ ደግፉኝ። ሱፐርታንክስ ታንክስ አላልኳቸውም፣ የሆነ ገንዘብ ጎፈንድሚ አላልኳቸውም ወይ በመምበርሺፕ ውስጥ አስገብቻቸው ይሄድን አድርጉልኝ አላልኳቸውም። ላይክ ብቻ አድርጉ ነው ያልኳቸው። ስለዚህ ላይክ አድርጉ፣ ሼር አድርጉ። በቃ ቪዲዮ ሲለቀቅ ጠዋት አንድ ሰዓት ከአርባ ምሽት አንድ ሰዓት ላይ ዘውትር በቀን ሁለት ጊዜ፣ የአሮስ ሁለት ላይ ደግሞ በቀን ሶስት ጊዜ አንዳንድ ርዕሰ ጉዳይ የመዘዝን የአሮስ ሁለት ላይ። ስለዚህ ስትገቡ ላይክ አድርጉ። ቲክቶክም እንዲሁ ወደ ሶስት መቶ ሀያ ሺህ አካባቢ ደርሷል። እዛም አጫጭር መረጃዎችን እያቀረብኩላችሁ ይገኛሉ። ወንድማችሁ ሁሉ ለብራት ሆነኝ አሮስ። የእናንተም የእኛም ክብር ምስጋና ያለ አብ፣ ክብር ምስጋና ያለ ወልድ፣ ክብር ምስጋና ያለ መንፈስ ቅዱስ፣ አንድ አምላክ አሜን።